የሶማሌ ክልል ፕሬዚዳንት ሙስጠፊ መሐመድ ኤርትራን የተመለከተ ጉድ አሰምተዋል። ሙስጠፊ ለቢቢሲ በሰጡት ቃለ መጠይቅ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ይደግፏቸዋል ያሏቸውን ኃይሎች ወርፈዋል። ሙስጠፊ ከናይሮቢ ስለ ኤርትራ፣ ፋኖና ህወሓት ያሰሙትን ወቀሳ እናስደምጣቸዋለን። ጀኔራል ጻድቃን ገብረትንሳይ ከአሜሪካ ተመልሰው አዲሱን ፓርቲ ተቀላቅለዋል። ከህወሓት ጋር የከረረ ጸብ ውስጥ ከገቡ በኋላ እነጌታቸው ረዳ ወደ አዲስ አበባ ሲኮበልሉ ወደ አሜሪካ ያቀኖች ጀኔራል ጻድቃ ከጠፉበት ብቅ ብለዋል። ጄኔራሉ ከአሜሪካ መልስ በአዲስ አበባ ምን መከሩ? የሚለውን በዜናችን ተካተዋል። የዘመነ ካሴ ንግግር ከብልጽግና ባለስልጣናት እስከ ተቀናቃኞች እያነጋገረ ነው። እነ ስብሀት ነጋና ጅዋር መሐመድ በተገኙበት መድረክ ላይ የፋኖ መሪው ዘመነ ካሴ ንግግር ለምን ውዝግብ አስነሳ የሚለውን በዝርዝር እንመለስበታለን። ተቃውሞ ከጀመሩ ሶስተኛ ቀናቸውን ያስቆጠሩ ሰልፈኞች ከከተማዋ ፖሊስና ወታደሮች ጋር የተፋጠጡበትን ክስተትንም በዜናችን እናስደምጣቸዋለን። ጤና ይስጥልን ውድ የአንድ አፍታ ሚዳድ ስበው ሰላምታችን በያላችሁበት የለም ዳር ተደረሳችሁም ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ለአንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጦ 40 በሶስት አመት ከፍለው ቀሪውን 60 ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸልሎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መጥተናል። ቀድሞው ለሚመጡ ሀያ እድለኞች በ8ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺ ብር ጀምሮ በመክፈል ከባለ1 እስከ ባለ4 መኝታ በሚፈልጉት የካሪ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሆኑ። ፕሬዚዳንት ሙስጠፌ መሐመድ ኤርትራን የተመለከተ ጉድ አሰምተዋል። ሙስጠፊ ለቢቢሲ በሰጡት ቃለ መጠይቅ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ይደግፏቸዋል ያሏቸውን ኃይሎች ወርፈዋል። የጂጂጋው ሰው ናይሮቢ በተገኙበት አጋጣሚ ከቢቢሲ ጋዜጠኞች ብርቱ ሙግት የገጠማቸው ሲሆን ሙስጠፊ ስለ አስመራው ስምምነትም ተናግረዋል። የቢቢሲ ጋዜጠኞች አቶ ሙስጠፊ በሚያስተዳድሩት የሶማሊያ ክልል ውስጥ ያሉ ወቅታዊ ሁኔታዎችን፣ በክልሉ የሚፈጸሙ እስሮችን፣ የተቃዋሚውን የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የተመለከቱ ጥያቄዎችን አንስተውላቸዋል ተገልጿል። ሙስጠፊ በምላሻቸው ኦብነግ ከስም ካልጠቀሷቸው ሀገራት ድጋፍ ወደ ትጥቅ ትግል እየገባ መሆኑን ጠቁመዋል። ሙስጠፊ ከዚህ ቀደም ከኦብነግ ጋር የተደረሰውን ስምምነት የተፈረመው በኤርትራ ነው፣ ከኤርትራ መንግሥትም ድጋፍ ያገኙ ነበር፣ አሁን ኤርትራ እንደ ግብጽ ሁሉ ኦብነግን እየደገፈች ነው የሚል ጥርጣሬ ያላችሁ ተብለው ተጠይቀዋል። በምላሻቸውም አዎ፣ ኦብነግ ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይም በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱት ነው ብዬ አምናለሁ ሲሉ ተደምጠዋል። እኔ ያለኝ መረጃ ማንኛውም የኢትዮጵያ ጠላት ሀገራት ኢትዮጵያ ውስጥ የሚካሄደውን ጦርነት ለማበረታታት እየሞከሩ እንደሆነ ህዝቡን ለመቀስቀስ እቅድ እንዳላቸው እናውቃለን። ስለዚህ የትኛውንም ተቃዋሚ ቡድን ይጠቀማሉ ብለዋል። ሙስጠፊ የአስመራው ስምምነት አልተገበረም በሚል ወደ ትጥቅ ትግል እየተንደረደረ የሚገኘው ኦብነግን ይደግፋሉ ያሏቸው ኃይሎች በስም አልጠቀሱም። ምንም እንኳን ሙስጠፊ በስም ባይጠቅሱም በአሁኑ ወቅት በሰሜን ኢትዮጵያ ያሉት ተቀናቃኝ ወታደራዊ ኃይሎች የአማራ ፋኑ እና ከፌዴራል መንግስቱ ጋር ሆድና ጀርባ የሆነው ህዋት ናቸው። እነዚህ ኃይሎች እስካሁን ድረስ ኦብነግን አይዞ ብለው በይፋ ሲያበረታቱ አልታዩም። ኦብነግ ወደ ትጥቅ ትግል ስለ መግባቱ እንዲያስብ ያደረገው የጠቅላይ ሚኒስትር አብይ አህመድ አስተዳደር የአስመራውን ስምምነት ለመፈጸም ፈቃደኛ አልሆነም በሚል ነው። ፓርቲው ባለፉት አመታት በሰላማዊ የፖለቲካ ትግል ላይ የቆየ ቢሆንም በአሁኑ ወቅት በሊቀመንበሩ ምክትሉ ለሁለት ተከፍሏል። በሊቀመንበሩ የሚመራው ኦብነግ መቀመጫውን ውጭ ሀገር አድርጎ ወደ ትጥቅ ትግል ለመግባት እየተዘጋጀ መሆኑ ይነገራል። ጄኔራል ጻድቃን ገብረ ትንሣኤ ከአሜሪካ ተመልሰው አዲሱን ፓርቲ ተቀላቅለዋል። ከሕዋት ጋር የከረረ ጸብ ውስጥ ከገቡ በኋላ እነ ጌታቸው ረዳ ወደ አዲስ አበባ ሲኮበልሉ ወደ አሜሪካ ያቀኑት ጄኔራል ጻድቃን ከጠፉበት ብቅ ብለዋል። ህወት በጌታቸው ረዳ ላይ በተራዘመ የኃይል እርምጃ መፈንቅል አስተዳደር ሲያካሄድ ወደ አሜሪካ ተጉዘው ነበር። እነ ጌታቸው ረዳ ከመቀሌ ከተባረሩ በኋላ በህወሀት ተስፋ ቆርጠው አዲስ የፖለቲካ ፓርቲ ይዘው ብቅ ካሉ በኋላ ጄኔራሉ ወደ አዲስ አበባ ተመልሰዋል። ጀነራሉ አዲስ አበባ መግባታቸውን በነጌታቸው ረዳ የተመሰረተው የአዲሱ ዲሞክራሲ ስምረት ትግራይ የተጀመረው የመጀመሪያ ስብሰባ ላይ ይፋ አድርገዋል። ጄኔራል ጻድቃን በአዲሱ ፓርቲ ምስረታ ውስጥ እንዳሉበት በጭምጭምታ ሲሰማ የነበረ ሲሆን ይህንኑ በይፋ አረጋግጠዋል። ዲሞክራሲ ስምረት ትግራይ ስምረት ትናንት እሁድ የመጀመሪያ ስብሰባ በአዲስ አበባ ከተማ አካሄዷል። አዲስ አበባ በተካሄደው ስብሰባ ጌታቸው ረዳን ጨምሮ የቀድሞ የትግራይ ጊዜው አስተዳደር ምክትል ፕሬዚዳንት ሌተናል ጄኔራል ጻድቃን ገብረ ተንሳይ እንዲሁም ፕሮፌሰር ክንዲያ ገብረ ሕይወት ተገኝተዋል። ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ዛሬ የመጀመሪያውን ስብሰባ በአዲስ አበባ አካሂደዋል። በአዲስ አበባው ስብሰባ ክልላዊና ሀገራዊ አሁናዊ ሁኔታ፣ የፓርቲው የምስረታ ሂደት፣ የፓርቲው ፕሮግራምና መተዳደሪያ ደንብ እንዲሁም ማኒፌስቶ ላይ ውይይት ተደርጎበታል ተብሏል። በተነሱ ሁሉም አጀንዳዎች ላይ መግባባት እንደተደረሰ ፓርቲው በይፋዊ ፌስቡክ ገጹ አስታውቋል። ፓርቲው በስብሰባው የቀጣይ ትግል የትኩረት አቅጣጫዎችን ማስቀመጡ ተመላክቷል። ፓርቲው በአጭር ጊዜ መሰረታዊ ለውጥ ለማምጣት ከሁሉም ለውጥ ፈላጊ ኃይሎች ጋር በጋራ እንደሚሰራ አስታውቋል። ፓርቲው እቅዶቹን ለማሳካት ወጣቶች ምሁራንን፣ ሴቶችን ለማሳተፍ ልዩ ትኩረት እንደሚሰጥ ገልጿል። በአዲስ አበባ በተካሄደው የስምረት ፓርቲ ስብሰባ በፕሬዚዳንት ሌትናንት ጀኔራል ታደሰ ወረደ በሚመራው ጊዜው አስተዳደር የካቢኔ አባላት የሆኑና ከትግራይ ውጭ የሚገኙ አባላቱ መሳተፋቸው ታውቋል። ስብሰባው የተሳተፉ የካቢኔ አባላት ወይዘሮ ሰብለ ካሳይ የሲቪል ሰርቪስ ኮሚሽን ኃላፊና ወይዘሮ አልማስ ግብረ ጻዲቅ የኢንዱስትሪ ቢሮ ኃላፊ እንደሆኑ ለመረዳት ተችሏል። እንዲሁም የትግራይ ምግብና መድኃኒት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ጣማርዶም የፓርቲው ዋና ምስረታ ዋና አሳላጭ ሆነው ቀጥለዋል። ስምረት መሰረቱን ትግራይ ያደረገ ክልላዊ ፓርቲ ቢሆንም እንቅስቃሴውን እያደረገ የሚገኘው ግን አዲስ አበባ ላይ ነው። በቀጣይ ሳምንታት በትግራይ የአባላቱን ምዝገባ ለማድረግና ጠቅላላ ጉባኤ ለማካሄድ እየተዘጋጀ መሆኑን አስታውቋል። በአሁኑ ወቅት በመፈንቅለ አስተዳደር ወደ አዲስ አበባ የተባረረው የነጌታቸው ረዳ ወደ ትግራይ የሚመለስበት ሁኔታ አጠያያቂ ነው። የፓርቲው ወደ ትግራይ መንቀሳቀስ መፈንቅለ አስተዳደር ከፈጸመ በኋላ ጄኔራል ታደሰ ወረደን በፕሬዚዳንትነት አሹሞ ስልጣን የተቆጣጠረው ህወሓት ይሁንታ ላይ የተመሰረተ ነው። ህወሓት አይደለም የነጌታቸውን ፓርቲ በአሁኑ ወቅት የፌዴራል መንግስቱን የኢትዮ ኤርትራን ድንበር ላይ ኃይል እንዳያሰማራ እየተከላከለ ነው። የዘመነ ካሴ ንግግር ከብልጽግና ባለስልጣናት እስከ ተቀናቃኞች እያነጋገረ ነው። እነ ስብሀት ነጋና ጀዋር መሐመድ በተገኙበት መድረክ የፋኖ መሪው ዘመነ ካሴ ንግግር ማድረጉ እያወዛገበ ነው። በቅርቡ የተመሠረተው የአማራ ፋኖ ብሔራዊ ኃይል አመራሮች መካከል አንዱ የሆነው ዘመነ ካሴ እርስ በርስ የማይግባቡ ኃይሎች በተሰባሰቡበት መድረክ ላይ ንግግር አድርጓል። ዘመነ ንግግር ያደረገው ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ በሚል ርዕስ በእርሳቸው የማይስ ማሟሙን ነገር ግን በገዢው ብልጽግና ላይ የጋራ አቋም የያዙ የፖለቲካ ኃይሎች በተሳተፉበት የበየነ መረብ ተቃውሞ ላይ ነው። ብን ልደቱ አያሌው የተመሠረተው አብሮነት ለኢትዮጵያ የተሰኘው ድርጅት ዘመነ ካሴ ከስብሀት ነጋ ጋር መድረክ መጋራት አልነበረበትም የሚለው ትችት ከብልጽግና ባለስልጣናትና ከአማራ ኃይሎች በኩል በስፋት ተሰምቷል። ከብልጽግና በኩል የውልቃይቱ አስተዳዳሪው እሸቴ ደምለውን ጨምሮ የዘመንን በመድረክ ንግግር ማድረግ አጥብቀው ኮንነዋል። የብልጽግና ፓርቲ ስራ አስፈጻሚ ያባሉ እሸተ የዘመነን የመድረክ ንግግር አስመልክቶ በአሰራጨው መልእክት የጠቅላይ ሚኒስትር አብይ አህመድና አገላለጽ ተውሰው እኛም አንሰራራት ላይ ነን ብለዋል። የወልቃይቱ የብልጽግና ሰው ሁኔታውን እየጠሩ መጡ፣ ኩልል እያሉ በሚል አገላለጽ አስቀምጠውታል። ነፃነታችንና አማራዊ ማንነታችንን አጥብቀንና አልቀን የምንሰራበት እንጂ ዳግም ስባታውያንና ወላጆቹን የምንሰማበት ጊዜ አክትሟል ሲሉ አክለዋል። እሸተ የፋኖ መሪው ዘመነ ከነ ስባት ጋር መድረ በመጋራቱ በሰነዘሩት ትችት እኛ የማንሰራራትና የተገኘውን ድልና ነጻነትን የማላቅ ጊዜ ላይነንም ብለዋል። በነስክንድር ነጋ የፋኖ ክንፍ በኩል የተሰለፉ የፖለቲካ ሰዎች በተመሳሳይ ሁኔታ ዘመንን ካሴን እየተቹ ነው። በእነሱ አገላለጽ ዘመነ ካሴ የአማራ ጠላት ከሆኑት እነስዋት ነጋና ጀዋር መሐመድ ጋር በአንድ መድረክ መልእክት ማስተላለፍ የለበትም የሚል ብርቱ ትችት እየሰነዘሩ ነው። ዘመነ በጦርነት ይቁም ሰላም ይምጣ የተቃውሞ እንቅስቃሴ ላይ ንግግር ማድረጉ ከአማራ ተቀናቃኝ ኃይሎች ጋር እየሰራ መሆኑን የሚያረጋግጥ በሚል ትችት በርትቶበታል። ትችቱ በአመዛኙ የተነሳው ከሌሎች ፋኖ መሪዎች በተለየ ሁኔታ አጥብቀው ከሚያብጠለጥሉት አካላት ነው። በፖለቲካ ስሌት ውስጥ በተለያየ ጎራ የተሰለፉ ኃይሎች በአንድ መድረክ ለንግግር መቀመጣቸው በራሱ ችግር አይደለም አይደለም። በመርህ ደረጃ በአንድ ሀገር ውስጥ የፖለቲካ አሰላለፍ ልዩነት ያላቸው ኃይሎች ለበጎ ነገር ለንግግር መቀመጣቸው የሚበረታታ ነው። በመድረኩ ላይ ንግግር ያደረገው ዘመነ ካሴ ሰላም ስትራቴጂክ ግባችን ነው። የአማራ ሕዝብ ሰላም ተነፍጎ የሰላም በሮቹ ተዘግተውበት ጦርነት ውስጥ ይገኛል። የምንዋጋውም ለሰላም ነው። ሕዝባችንን ለዘር ፍጅት የዳረገው የአብይ አህመድ ገዳይ መንፈስ ሲወገድ እንታገላለን። ሰላም የሚመጣውም የአብይ አህመድ አገዛዝ ሲወገድ ብቻ ነው ሲልም ተደምጧል። በሎስ አንጀለስ በተነሳው ተቃውሞ የጸጥታ ኃይሎች አስለቃሽ ጭስ ሲተኩሱ ተሽከርካሪዎች መቃጠላቸው ተሰማ። ፕሬዚዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃ ተከትሎ በአሜሪካ ሎስ አንጀለስ ከተማ ሰልፍ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች አስለቃሽ ጭስና የፕላስቲክ ጥይት ተኩሰዋል። ተቃውሞ ከጀመሩ ሶስተኛ ቀናቸውን ያስቆጠሩ ሰልፈኞች ከከተማዋ ፖሊስና ትራምፕ ካሰማራቸው ወታደሮች ጋር ተፋጠዋል። ወታደሮች ከአርብ ዕለት ጀምሮ ተቃውሞ የወጡትን ሰልፈኞች ወደ ኋላ ገፍተዋል። የሀገር ውስጥ ደህንነት መለያ ያላቸው የጸጥታ ኃይሎች ደግሞ አስለቃሽ ጭስ፣ የሚያቃጥል ፈሳሽ እና ሌላ ገዳይ ያልሆነ መሳሪያ በሰልፈኞች ላይ ተጠቅመዋል። ሰልፈኞች የከተማዋን ማዕከላዊ ክፍል የሚያቋርጠውን ዋነኛ መንገድ የዘጉ ሲሆን ይህም የተሽከርካሪዎችን ፍሰት ዘግቷል። በርካታ ሰዎችም በመንገዱ መሻገሪያዎች እንዲሁም በመንገዱ መግቢያና መውጫዎች ላይ ተሰባስበው ታይተዋል። የከተማዋ ፖሊስ በኤክስ ገጹ ባወጣው መረጃ፣ የካሊፎርኒያ የፍጥነት መንገድ ተቆጣጣሪ መኮንኖች ሰልፈኞችን ከመንገዱ ላይ ለመበተን መንቀሳቀሳቸውን አስታውቋል። ለተቃዋሚዎች በተዘጋው መንገድ ላይ የነበረው ዘጋቢ ከቢቢሲ ጋር ቆይታ ባደረገበት ሰዓት ከኋላው የጸጥታ ኃይሎች ሰልፈኞችን ለመበተን የሚጠቀሟቸው ገዳይ ያልሆኑ ፈንጂዎችና የሄሊኮፕተር ድምፅ ይሰማ ነበር ብለዋል። ከሰዓታት በኋላ ፖሊስ ሰልፈኞችን በመብተን መንገዱ እንደገና እንዲከፈት ማድረጉን አስታውቋል። መንገዱ ለመከፈት በተደረገው እንቅስቃሴ የታሰሩ ሰዎች መኖራቸውን የካሊፎርኒያ የፍጥነት መንገድ ተቆጣጣሪ ተቋም በኤክስ ገጹ ጽፏል። የተለያዩ የከተማዋ ጎዳናዎች ሰልፈኞች የሚያቀጣጥሏቸው ርችቶችና የጸጥታ ኃይሎች የሚጠቀሙት መሳሪያ ድምፆች ሲስተጋቡባቸው ብለዋል። በአንድ የከተማዋ ክፍል ንብረታቸው ወይሞ የተባለ የትራንስፖርት ኩባንያን የሆኑና ሰው አልባ የኤሌክትሪክ ተሽከርካሪዎች ተቃጥለው ታይተዋል። ተሽከርካሪዎቹ በቃጠሎ ሙሉ ለሙሉ ወድመዋል። በዚህም የተነሳ የታክሲ አገልግሎት አቅራቢው ዋይሞ በሎስ አንጀለስ ዳውንታውን የሚሰጠውን አገልግሎት አቋርጧል። ፕሬዚዳንት ዶናልድ ትራምፕ ትሩስ በተሰኘ ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ሰልፈኞችን የተከፈላቸው አማጺዎች በማለት ጠርተዋል። ነገር ግን ፕሬዚዳንቱ ለዚህ ውንጀላቸው ማስረጃ አላቀረቡም። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚዎች የዳውንታውን አካባቢን በአፋጣኝ ለቀው እንዲወጡ አሳስቧል። ነዋሪዎች፣ ነጋዴዎችና ጎብኚዎች ማንኛውንም የወንጀል እንቅስቃሴ እንዲጠነቀቁና ሪፖርት እንዲያደርጉ አሳስቧል። የፖሊስ አባላት በተለያዩ አካባቢዎች የተሰበሰቡ ሰዎችን ለመበተን እየተንቀሳቀሱ መሆኑን ፖሊስ አስታውቋል። የከተማዋ ፖሊስ በኤክስ ገጹ ባሰፈረው ማስጠንቀቂያ ዳውንታውን ሎስ አንጀለስ ህገወጥ ስብሰባ ተብሎ ታውጇል። በአስቸኳይ የዳውንታውን አካባቢን ለቃችሁ እንድትወጡ ብሏል። የትራምፕ አስተዳደር በሎስ አንጀለስ የተነሳውን ተቃውሞን ለመቆጣጠር እየተሞከረበት ያለው መንገድ ከዲሞክራቶች ትችት ገጥሞታል። የሎስ አንጀለስ ከተማ ከንቲባ ካረን ባስ በሰጡት ጋዜጣዊ መግለጫ አሁን በሎስ አንጀለስ እያየን ያለነው ቀውስ በአስተዳደሩ የተቀሰቀሰ ነው ብለዋል። የአስተዳደሩ እርምጃዎች ፍራትና ድንጋጤን መፍጠሩንም ተናግረዋል። የፌዴራሉ ወታደሮችን ማሰማራት አደገኛ እርምጃ እንደሆነ የገለጹት ከንቲባው የሎስ አንጀለስ ሰዎች እንዲያውቁት የምንፈልገው ለሁሉም አንጀለኖች እንደምንቆም ነው የተወለዳችሁት የትም ቢሆን ሲሉ ተደምጠዋል።